ሰላም ጤነስት ለውዴ ቻናል ቤተሰብ ተከታታዮች፣ አራቱ ሻለቆች እነማናቸው? የመንግስትን ጥሪ በሰላም ተቀብለው የገቡት እነዚህን እስቲ ላስታውሳችሁ። እነዚህ ሻለቆች የመንግስትን ጥሪ ተቀብለው አባሎቻቸውን በመያዝ እስከነሙሉ ተጥቃቸው፣ እንግዲህ የመንግስትን ጥሪ በመቀበል የተቀላቀሉት እያንዳንዳቸውን እስቲ ላስታውሳችሁ፣ የማዕረጋቸው ስ የነበረባቸው የኃላፊነትን በተመለከተ ጀላችሁ ቀርብ ያለሁኝ ወደ ኋላ ተመልሽ እንደገና ልንገራችሁ አማኑኤል ሞላ ማን ነው እሱስ ምንድነው ሲሰራ የነበረ እሱን በቀዳሚነት ይዤላችኋለሁኝ እያንዳንዱን እነግራቸዋለሁ እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ቆይ ትቆዩ ዘንድ በአክብሮት እየጠየኩኝ አማኑኤል ሞላ የሚባለው ባህር ዳር ዙሪያ የሚኖር በተለይ ሰባታሚት ነዋሪ የነበረ ሲሆን ወደ ፋኖ ትጥቅ ከገባ ጀምሮ ራስ ጉራ ሻለቃ አዛዥ እንደነበረ ነው መረጆች የሚያሳየው ወይም ደግሞ ከቃለ ምልልሱ የተመለከት ነው በተለይ ይህ ሰው ለዘመነ ቀኝ እጅ ነው ተብሎ ይታወቃል። ምክንያቱም ባህር ዳር እንደነበረ ነው የሚያመላክተው። ባህር ዳር በተለይ ሰባት አሚቱ ነዋሪ የነበረ ሲሆን ተወላጅነቱ ጎንደር ላይ ጋይንት ተብሎ የሚታወቅ ተወላጅ ነው። ነገር ግን ባህር ዳር ነዋሪነቱ ባህር ዳር የነበረ ልክ ወደዚህ ትግል ሲቀላቀል የዘመነ ቀኝ እጅ በመሆን ራስ ጉራሽ አለቃ አዛዥ ሆኖ እየሰራ እንደነበር የሚታወቀው በተለይ ጎጃ መዚው ባህር ዳር በነበረበት ሰዓት የመጀመሪያው ትጥቅ ታገኝ ሆኖ የተቀላቀለበት በላይ ዘለቀ ታገኝ ሆኖ ሲያገለግል እንደነበረ ነው። ወደ ጎንደር ካቀና በኋላ ነው ራስ ጉራሽ አለቃ አዛዥ ሆኖ አላፊነቱ ውዙ ሲሰራ የነበረ ልክ ከጎንደር የመንግስትን ጥሪ ተቀብሎ ሲቀላቀል ከመቶ በላይ ታጣቂዎችን ይዞ ነው። የመንግስትን የሰላም ጥሪ ተቀብሎ በሰላም የገባው እጅግ የሚገርም ነው። በርካታ ታጥቂዎችን ይዞ የመንግስትን ጥሪ መቶ በመቶ ተቀብሎ ነው የገባት ማለት ነው። የተለያየ ተተኳሽ ሲጠቀምባቸው የነበሩትን ሙሉ ትጥቅ እንደያዘ ነው የገባ። ይህ ሰው በተለይ ለዘመን ቀኝ እጅ በመሆን ይታወቃል። ጎጃም ላይ የዚህ በነበረበት ሰዓት ከዛ ወደ ጎንደር ሲያቀናም የዘመንን ተልዕኮ ተቀብሎም ሲሰራ እንደነበር ነው የሚያመለክተው። ሌላኛው ጉዳይ መላኩ አለልኝ በትናንት ሎት የገባው ሰው ነው። እናስታውሳለን። ይሄ ደግሞ የራስ ገኝታ አዛዥ የነበረ ሲሆን ከመቶ በላይ ታጣቂዎችን ነው ይዞ የገባው። እጅግ በጣም ይህ ለየት የሚያደርገው ተለያየ እጅግ ዘመን የሆኑ ተተኳሾች እንደ ዲሽቃ፣ ስናይፐር ሁሉ ከሌሎች ለየት ባለመልኩ ያስታጠቀ የነበረ ሰው እንደነበረ ነው የሚታወቀው። እነዚህ የታጠቁትን የተለያዩ ተተኳሽ መሳሪያዎችን በሙሉ በመያዝ ነው በትናንትናው ዕለት የመንግስትን ጥሪ የተቀብሎ በሰላም የገባው ከመቶ በላይ ይሄ በጣም እንደም ከሌሎች በላይ ቁጥሩ እንደም እስከ መቶ ሃምሳ እስከ ሁለት መቶ ድረስ ይሄድ ይችላል ተብሎ የሚታወቀው በርካታ ታጣቂዎችን በብርጌድነት ሲመራ የነበረ መላኩ አለ። ደግሞ ለየት ያደረገው የተለያዩ ዘመነ ተተኮሾችንም ሲጠቀም እንደነበር ነው የሚያስታውሰው። ስለዚህ የራስ ገኝት ዋና አዛዥ የነበረ ሰው ነው። እጅግ በጣም ኃላፊነት የተሰጠው ሰው እንደመሆኑ መጠን መንግስት ጥሪ ሲያደርግ ልሳ መነታ መቶ በመቶ ተቀብሎ በሰላም እንደገባ ነው የታወቀው። ስለዚህ ማለኩ አለልኝ እጅግ በጣም ልናመሰግነው ይገባል። ምክንያቱም ትግሉን አይቶ የመንግስትን ጥሪ ተቀብሎ ከወቅታዊ ጋር አመዛዝኖ ሙሉ አባሎቹን እዞ ነው የገባ። ስለዚህ ሌላኛው ጋር ቀጥታ የምናልፈው በለጠ አንዳርጌ ተብሎ የሚታወቀ የሻለቃ የፋኖ መሪ የነበረ ነው። ይህ ደግሞ እንደውም ቆራጡ ተብሎ ይጠሩታል። ቆራጡ መሪ ነው የሚሉት በልጥና አንድ ርጌ እጅግ ቆራጡ መሪ በማለት ይጠሩታን፣ በቅጽል ስሙ ማለት ጀግንነቱን ምን ያህል ለመንገድ ያክል ነው ቆራጡ መሪ የሚሉት። በተለይ ኮሎኔል ፈንታው ሞሀቤ ጋር አብሮ የሚሰራ በእነሱ ትእዛዝ ኃላፊነት ተሰጦት ሲሰራ የነበረ ነው። በነ ኮሎኔል ፈንታው ሞሀቤ በእነሱ ኃላፊነት ተሰጦት የብርጌድ መሪ አድርገውት ሲሰራ የነበረ እንደሆነ ነው። ስለዚህ ቀጥታ ነው እዞባቸው እንዳለ በለጠ ብርጌድ በለጠ አንዳርጌ ማለት እንግዲህ የነ ኮሎኔል ፈንታሁን ማቢን የነሱ የሰጡትን እንዳለ ብርጌድ እንዳለ እሱ ሲመራ የነበረውን የመንግስትን ጥሪ ተቀብሎ እንዳለ ቀጥታ ሙሉን ይዞ ነው ይገባ ማለት ነው። እጅግ በጣም የሚገርምና ሊበረታታ የሚቀጥል ጉዳይ ነው። ሰሞኑ በዚሁ በጣም በርካታ ታጣቂዎች ይዘው እየገቡ ነው የሚገኙት። ሌላኛው ጉዳይ እዚህ ጋር እየዘን ቀጥታ የምናልፈው ጸዳሉን ጸዳሉ አሁን የመጀመሪያ ፈርቀዳጅ ሁኖ ሰሞኑን እያየ ነው። በጸዳሉ የጀመረው እንቅስቃሴ ሌሎችም በርካቶች እየገቡን የሚገኝ በተለይ ጸዳሉ የመጀመሪያ እንቅስቃሴ የጀመረሱ ነው። እሱ ከጀመረ በኋላ ነው በርካታ ታጣቂዎች እየገቡ የሚገኙት። ጸዳሉ ደሴ ማለት የከፍ ያሉ ደሴ ወንድም እንደሆን እናሰውሳለን። ከፍ ያሉ ደሴ ምን ያህል ጥቃት እንደደረሰበት መዝ በፊት እናሰውሳለን። ጸዳሉ ደሴ የመጀመሪያ እንግዲህ ከመቶ በላይ ታጣቂዎችን ዞ ገባ፣ የመንግስትን ጥሪ ተቀላቀለ እየተባል በሶሻል ሚዲያ ሲዘወር አይተን ነበረ። እኛማ ተመልክተናል። ጸዳሉ ደሴ እንግዲህ ከፍተኛ ጎንደር ላይ ያለው እንቅስቃሴ ኃላፊነት ከተሰጠው አንዱ ስነው ነው በደቡብ ጎንደር ዞን ላይ በከፍተኛ ደረጃ ኃላፊነት ተሰጡ ሲሰራ የነበረ እሱ እንደሆነ ንታውቋ። በተለይ ላይ ገኝት ብሪጌድ ተብሎ በሚታወቀው በኃላፊነት በብሪጌድነት ሲመራ የነበረ ጸዳሉ ደሴ በተለይ በወንድሙ ትክ የሚሰራ ሙሉ ኃላፊነትን የሰጡት እነ እስክንድር ነጋ እንድነጋ እን ደረጀ በላይ ሙሉ በቃ እሱ ነው፣ በቃ ማዘዝ የምችለው ማለት ይቻላል። ምክንያቱም ሙሉ ብርጌድ ሲመራ የነበር እሱ ነው። የእነ እስክንድርን እና እን ደረጀ በላይ በአላፊነት ተቀብሎ ማለት ነው። ልክ ይሄ የመንግስት ጥሪ ሲቀበል ሙሉ ሲመራ የነበረውን እስከ ነሙሉ ትጥቃቸው በሰላማዊ መንገድ ገብተዋል። እንኳን በሰላም ገባችሁ። እኛም ደስታችሁ መግለጽ እንችላል። ነገር ግን እዚህ ጋር አንድ ነገር ማላስተወሳችሁ የምፈልገው ከእነሱ ውጭ ሌላ በርካታ ኃላፊነት የነበራቸው ሰዎችም ገብተዋል። ለምሳሌ ላብነትን አረቡ ይመር የሚባለው በወሎ ላይ ሲንቀሳቀስ የነበረ እሱም በኃላፊነት የነበረ ሰው ሰሞኑን የገባው፣ ሌላው ደግሞ አድማሱ ኃይሌ እነዚህ በአራቶች በዋነኝነት ፊት ይዤላቸው የቀረቡት በቀዳሚነት ስለሚታወቁም በብርጌድነት ሲመሩ ስለነበሩ ነው። አረቡ ይመርም እንደዚ ኃላፊነት ነበረው። አድማሶ ኃይሌም እንደዚ ኃላፊነት የነበረው ሰው ነው። ተሾመ አበባውም እንዲሁ ኃላፊነት የነበረው ሰው ናቸው። እነዚህ ሁሉ ባይዞ ያሆኑ ሰሞኑን የገቡ ሰዎች ናቸው። ቢያንስ ሰሞኑን በነዚህ አራት አምስት ቀናት ውስጥ በርካታ ታጣቂዎች ናቸው የገቡት። ስለዚህ አሁን ያለው የጎንደር እንቅስቃሴ በቃ ሁሉ እንደሚገባ ተስፋ እየተደረገ ነው የሚገኘው በተለይ እነዚህ ብርጌዶች ገቡ ማለት አሁን ሙሉ በሙሉ ክፍት ነው ጎንደር ላይ ማለት ነው። ቀጣይ እንግዲህ ቀጣይ ደግሞ ሌሎችም እንደሚገቡ ተስፋ እናደርጋለን። ይህ ምንም የሚያጠራጥር ጉዳይ የለም። ሕብረተሰቡም የታጠቁ ወንድሞችም እየተረዱት ወደ ትክክለኛው መንገድ እየመጡ ነው የሚገኘው። እጅጉን ይበረታታል። ሀገራችን ኢትዮጵያ የምትለመው እጅ ለእጅ ተያይዘን ነው እንጂ በመከፋፈል የሚለማ ነገር የለም። ስለዚህ ወንድሞቻችን የመንግስትን ጥሪ እየተቀበሉ ወደ ሰላማዊ ትግል ውስጥ እየገቡ ነው የሚገኘው፣ በእጅጉ የሚበረታታ ነው። ስለዚህ መንግስት ያቀረበውን የታጠቁ ወንድሞቻችን ጥሪ በብዛት እጅግ እንደ ትልቅ የሆነ ከፍተኛ ከፍተኛ የሆነ በሳምንት እየገቡ ነው የሚገኙት። ስለዚህ የመንግስትን ጥሪ በብዛት እየተቀበለ ነው መከላከያ ደግሞ ደማቅ አቀባበል እያደረገላቸው ነው የሚገኙ። በጣም የሚገርመው ይሄ ነው። ፍጥጫው የነበረ ከመከላከያ ጋር ነው። አቀባበል ደግሞ ያደረገላቸው መከላከያ ነው፣ እጅግ የሚገርመው። ስለዚህ እነዚህ ወንድሞች መከላከያውን በእጅጉ እጁን ዘርግቶ እየተቀበላቸው ነው የሚገኙ። ስለዚህ ከመከላከያ ጋር በመናበብ አብረው እንደሚሰሩ ተስፋ እናደርጋለን። ጸዳሉ ደስ ያሁን በኃላፊነት እንደሚመጣ ተስፋ እናደርጋለን። በተለይ እነዚህ ያስታወሷቸው ዋና ሻላቃ የነበሩት አማኒል ሞላ፣ መላኩ አለልኝ በልጥ አንድ አርጌ እና ጸዳሉ ደሴ እነዚህ በኃላፊነት ወደፊት አብሮ እንደሚሰሩ ተስፋ እናደርጋለን። ከጸታ አካላት ጋር በመተባበር አብሮ በላፊነት ይሰራሉ ተብሎ ይገመታል። ስለዚህ ይህ በቀጣይ አብረን የምናየው ጉዳይ ይሆናል። ባይላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ጠብቆን መልካም